ዋዋዋዋው! በጉጉት ስጠበቅ የነበረ ጊዜ ፕራንክ ነው አትሉንማ። እነዛ ካላችሁንማ እንናደዳለን። ፕራንክ ነው ዋኛ አትጫወቱ። ፕራንክ ነው አትሉን። መቼም በጉጉት ስጠበቅ ብዙ ሰው የሚጠብቅ ግን እኮ የፍቅር ጥያቄ አላቀረበም መጀመሪያ ፍቅር ጥያቄ ነው የሚቀድመው? ቀለበቱ ነው ቀለበት? ቀለበቱን ፎቶ ላይ ስናይ ደግሞ የቀል ቀለበት ቀለበት አይመስልም። እውነት ሲሆን እኮ ደስ ይላል። ሰላም ሰላም! ውድ የዩቱብ ተከታታች እንዴት ናቸው? ደህና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታትን። ሰብስክራይብ እና ዛሬ ቡሩክና ሀይሚ ነጭ በነጭ ለብሶ ብዙ የሚያምር ቦታ ተቀምጦ ጊዜ እያሳለፉ መጡ። ጊዜ ማሳለፍ ነው። ቀለበት ነው ወይ አይን ምናምን ታሰረች። አትጫወጡ፣ በዚህ ጉዳይ አትጫወጡ። ግን ጫወታ ከሆነ የመለጥ ነው ያናድዳል። ግን እኮ በድብቅ ካደረጋችሁ ነው እንጂ የፍቅር ጥያቄ እራት አላቀረበም እኮ። አልሰማ አልሰማ ወይ መጀመሪያ ቀለበቱ ነው ቀድሞ። እንዴት ነው? ያው ዘመኑን ተቀይሯል ብዬ ነው። በነገራችን ላይ ተቀይሯል በጣም እንደምናውቁ አይደለም። አሁን ችግር የለም። ተገለባባ ግን እኮ ሀምሪ ሀይሚና ብሩክ ቢጋቡ እኔ እወዳለሁ። ማች አደርጋሉ በእውነት እሷም እንደ ሴትነታ በጣም ጠንካራ ሴት፣ በጣም የስራ ሴት፣ በጣም ጎበዝ ሴት እሱም እንደዛም ሰው አክባሪ ስትናደድ ስትናደድ ብዙ ታወራለች እንጂ ሰው አክባሪ ነች። እሱም እናቱን የሚወድ ለሴት ልጅ ክብር ያለ ወንድ ነው። ስለዚህ ቢጋቡ ደስ ይለናል። በጣም ነው ደስ የምለኝ የሃይሚና ብሩኬ ቢጋቡ ማለት ነው። በጣም እግዚአብሔርም በጣም ነው የሚወዳ፣ ደስ ይለኛል። ለምን አንድ ዓመት አልፎላል። አብሮ መስራት ከጀመሩ በጣም አልፎላል አንድ ዓመት ወይ እሱን ለማከበር እንዳይሆን። ወይ ብሩክ አንድ ሚሊዮን የሆነ ቪዲዮ አንድ ሚሊዮን ሊገባ ደርሷል። እሱ ገብቶ ነው ምናምን ያልገባኝም እንጂ በዚህ ከሆነ አትጫወቱ። በእውነት ለምን ሴት ልጅ የምጠብቅ ነገር ሊሆን ይችላል። ግን እኮ ፍቅር ጥያቄ በውስጥ ካቀረቡ ነው እንጂ ፍቅር ጥያቄ እንደሚቀድብ ታውቃለች። ስለዚህ ያው በእኛም ባትቀልዱም እንደዛ እኔ ብትጋቡ ደስ ይለኛል። ሃይሚና ብሩክ ብትጋቡ በጣም ማች አደርጋለሁ። በጣም ሁለቱም ለመስራት ምናምን ያው ሰው ልጅ የፍቅር ጊዜ እና ትዳር ውስጥ ሲገቡ ለያያል እንጂ በጣም ለስራም ብሎ ብዙ ነገር የሚያደርጉ ይችላል። ሊቀያየር ይችላል እንደዛ። ስለዚህ እንደዛ ነው። እንደዛ ሊሆን ስለሚችል እንደዛ ሊሆን ስለሚችል ያጠራጥራል። ግን እኮ ብትጋቡ እኔ በጣም ነው ደስ የሚለኝ እግዚአብሔርን ሀይሜና ብሩክ ብትጋቡ

ይኸው እንደ ዳንና ጽጌ ፕራንክ ነው እንዳትሉ፣ ፕራንክ ነው እንዳትሉ። ችግሩ ይሄ ነው። አትጣሉም ከኛ ጋር እና ፕራንክ ነው አትሉን። ተጋቡ እዚህ ደስ ነው ምለን። እናንተ ስትጋቡ በጣም እንወዳችኋለን። የምንወዳችሁ ሰዎች እናንተ ናቸው። እኔ በበኩል የሚወዳችሁ አንዱ እናንተ ነው። በጉጉት ስጠብቁ ማለት ነው ይጠብቃለሁ። ሌሎችም እናንተም እንደዛ ማለት ነው። ሰብስክራይብ እያረጋችሁ አበረታቱኝ። ባይ ወዳችሁ